የበልግ ዝናብ ወቅትን ተከትሎ በደቡብ ኢትዮጵያ ክልል በ65 ቀበሌዎች የተከሰተውን የዳልጋ ከብቶች በሽታ ለመቆጣጠር የተለያዩ ተግባራት ተከናውነዋል። በክልሉ ቅድመ መከላከል ስራዎች በተሰሩባቸው አካባቢዎች ችግሩ አልተከሰተም ያሉት በደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ፣ ወረርሽኙ በተከሰተባቸው አካባቢዎች አስፈላጊው ድጋፍና ክትትል መደረጉንም ተናግረዋል። ከተከሰተባቸው ቦታዎች ታችኛው ስትሪም ላይ አብዛኛው ያለው አርብቶ አደሩ ነው፣ ከፍተኛ የእንስሳት ቁጥር ያለበት ነው። ክትባቱ ተደራሽ ባይሆን ወደዛ ቢገባ ችግር ውስጥ ነው ምንገባው። ክትባቱ ተደራሽ እየሆነ ነው ያለው። ሞት የተከሰተበት አካባቢዎች ላይም ተደራሽ ያልሆኑ ክትባት ያላገኙ አካባቢዎች እንስሳቶች ክትባት እንዲያገኙ፣ ሞት ያልተከሰተባቸው አካባቢዎች ላይም ያሉት እንስሳቶች ክትባት እንዲያገኙ፣ የታመሙት እንዲታከሙ ተደርጎ በቂ መድኃኒት ቀርቦ በቂ ክትባት ቀርቦ እየሰራነ ያለ ነው። ክስተቱ እንዳይከሰት ሌላ ቦታ እንዳይከሰት ያለው አማራጭ ክትባት ነው። ስለዚህ ክትባቱ ተጠናክሮ እየሄደን ያለው። በክልሉ በርካታ አርብቶና አርሶ አደሮች መኖራቸውን ያወሱት ዶክተር መሪሁን በሽታውን ለመቆጣጠር የተለያዩ ተግባራት መከናወናቸውንም ገልጸዋል። ክስተቱ በመጀመሪያ ደረጃ በጋሞ ዞን ባርደ ማርታ የሚባል ወረዳ ላይ ነው የተከሰተው። ይህ ወረዳ ላይ ጉራባች የሆኑ ቀበሌዎች፣ ጎፋ ላይም ወደ ኡባ ደብረ ፀሐይ መሎ አካባቢም፣ ማሌ አካባቢም፣ ሌሎች አካባቢዎችም እንደዚሁ በነፀማይ አካባቢም እንደዚህ የተከሰተበት ሁኔታ ነው ያለው። ምርመራ አድርገናል። የታመሙትን የሞቱትንም ቼክ ለማድረግ ተሞክሯል። ከዛ በኋላ በሽታው ሶስት አይነት መሆኑን አጣርተናል። በመጀመሪያ ደረጃ ይሄ ጎሮርሳ የሚባለው እና አባ ጎርባ የሚባል በሽታ የተከሰተው ተገቢ የሆነ ሕክምና የሚያስፈልጋቸው ሕክምና ተሰጥቷቸዋል። ሌላው ጋር ደግሞ ሰፍተው እንዳይሄድ ከዚህ በፊት ክትባት ተደራሽ ያልሆነባቸው እዛውም ከዛው ዙሪያ ላይ ባሉት ላይ ክትባት ተደራሽ እንዲሆን ተደርጓል። ወረርሽኙን ለመቆጣጠር ከታቀደው እቅድ አንጻር ቀሪ ስራዎች መኖራቸውን ያወሱት ዶክተር መሪሁን አሁን ላይ በክልሉ ምንም አይነት የእንስሳት ሕመምና ሞት አለመኖሩን ተናግረዋል። እስካሁን ድረስ እስከ 11.8 ሚሊዮን የሚሆን ከብት በመደበኛ እስከ 8 ወር ውስጥ ክትባት ያገኘበት ሁኔታ ነው ያለው። ከአቀድነው እቅድ አንጻር አሁንም የተወሰነ የሚቀር አለ፣ ነገር ግን ክትባቱ ተደራሽ እየሆነ ነው ከስምንት ቀን በፊት ምንም አይነት ህመምም ሞትም ተቋርጧል። ወረርሽኙ ከስምንት ቀን በፊት ነው ያቆመው። ህክምናው ተደራሽ ሆኗል። ለታመሙት መዳን ጀምረዋል፣ ድነዋል። ያልታመሙትን ደግሞ በክትባት ካቨሬጅ ሰፋ አድርገን ወስደን እየሰራን ነው የምንገኘው። በቀጣይም እስከ ቀበሊያት የክትትልና የቁጥጥር ስራው እንደሚቀጥልም ጠቁመዋል። እስካሁን ድረስ በተደረገው ጥረት ስምንተኛ ቀናችን ነው ወረርሽኙን ገተናል ሞት የለም ህመም የለም ለታመሙት አክመናል ድነዋል የታመሙት ያልታመሙትን ደግሞ እየከተብን ያለ ነው